በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምሥጢረ ሥጋዌ። ውድ የመርሃ ትዋሕዶ ተከታታዮች፣ በዛሬው ዝግጅታችን ከአምስቱ አዕማደ ምሥጢራት ውስጥ ምሥጢረ ሥጋዌን በአጭሩ እንመለከታለን። ለማስታወስ ያህል አምስቱ አዕማደ ምሥጢራት የሚባሉት ምሥጢረ ሥላሴ፣ ምሥጢረ ሥጋዌ፣ ምሥጢረ ጥምቀት፣ ምሥጢረ ቁርባንና ምሥጢረ ትንሣኤ ሙታን ናቸው። ከዚህ በፊት ምሥጢረ ሥላሴን ተመልክተናል። በዛሬው መርሃ ግብራችን ደግሞ ምሥጢረ ሥጋዌን እናቀርባለን። ለመጀመር ከቃላቱ ትርጉም እንነሳ። ሥጋዌ ማለት ምን ማለት ነው? ሥጋዌ የሚለው ቃል ተሰገበ ከሚለው ግእዝ ቃል የተገኘ ሲሆን ተሰገበ ማለት ሥጋ ሆነ፣ ሰው ሆነ ማለት ነው። ሥጋዌ ማለት ሥጋን መንሣት፣ መዋሐድ ማለት ነው። ስለዚህ ምሥጢረ ሥጋዌ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሥቶ በተዋህዶ ሰው መሆኑን የምንናገርበት ምሥጢር ነው። ይህንን ለመረዳት የሰውን ልጅ አፈጣጠርና በኃጢአት የወደቀበትን ታሪክ ማወቅ ያስፈልጋል። የሰው ልጅ በኃጢአት መውደቅ የመጀመሪያ ሰው አዳም በዕለት አርብ ተፈጥሮ በክብር በልዕልና በገነት ይኖር ነበር። የጸጋ ገዥ ሆኖ በገነት ሲኖርም መልካሙንና ክፉን ከምታስታውቀው ከዕፀ በለስ እንዳይበላ የፍቅር ሕግኑ ከአምላኩ ከእግዚአብሔር ተሰጦት ነበር። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምንና ክፉን ከሚያሳየውንና ከሚያስታውቀው ዛፍ አትብላ ከእርሱ በበላ ቀን ሞትን ትሞታለህና ኦሪት ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 አዳምና ሔዋንም በገነት ሳሉ ጠላት ዳይብሎስ ቀንቶባቸው በሥጋ ከይሲ በእባብ ገላ ተሰውሮ አሳታቸው የእግዚአብሔርንም ትእዛዝ ጣሱ ከልጅነት ወጡ እግዚአብሔርም ከኤደን ገነት አስወጣቸው ይህም ቦሪስ ፍጥረት ምዕራፍ 3 ቁጥር 24 እንዲ ተገልጧል። አዳምን አስወጣው፣ ደስታም በሚገኝበት በገነት አንጻርም ማኖረው። ወደ ዛፍ የሚወስደውን መንገድ ለመጠበቅ የምትገለባበት የነበልባል ሰይፍንም በእጃቸው የያዙ ያዙ ኪሩቤልን አዘዛቸው። በብራይስጡ ላይ ኪሩቤልንና ሰይፍን በኤደን ምስራቅ አስቀመጠ ይላል። እንግዲህ አዳም ብሎስን ምክረ ሰምቶ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቶ ወደ ምድረ ፋይድ ተሰደደ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 18 ላይ እሾህና ሜኬላን ታበቅልብሃለች የምድረንም ቡቃያ ትበላለ የተባለው ተፈጸመባቸው። የኃጢአት ትርፏ ወይም ደመዟ ሞት ነውና ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 23 የወደቀው ሰው ንስሐ ይሁን እንጂ የቀደመው ሰው አዳም ጥፋቱ ተሰምቶት ንስሐ ገባ። አዳምና ሔዋን ገነትን ያህል ቦታ እግዚአብሔርን ያህል ጌታ በማጣታቸው አዘኑ፣ ንስሐም ገቡ። አዳም ለኃጢአቱ ከማዘን ውጪ ሌላ ሐሳብ አልነበረውም። መቅደመ ወንጌል እንዲል ያ መሬት ወይም ከመሬት የተፈጠረ አዳም ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። ሦስተኛ መቃቢያን ምዕራፍ አራት ከቁጥር 24። የእግዚአብሔር ቃል ኪዳን አምላካችን እግዚአብሔርም የአዳምን ሐዘን ንስሐ መግባት ተመለከተ። ገድለ አዳም በተባለው መጽሐፍ እንደተጻፈው በአምስት ቀን ተኩል ወይም አምስት ሺህ አምስት መቶ ዘመን ሲፈጸም ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ በፈቃዴ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ሙቼ ተነስቼ አድና አለው። የሚል ቃል ኪዳን ሰጠው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነት አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15። እግዚአብሔር አምላክም አለ ኖ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 አዳምም ይህን ተስፋ ይዞ ወደ መቃብር ወረደ፣ ነፍሱም ወደ ሲኦል። የአዳም ልጆች በሙሉ በተስፋ ተጠባበቁ። በትንቢተ ኢሳይያስ ምዕራፍ 64 ከቁጥር 1 ላይ እንደተገለጸው ሰማያትን ቀደምናው ብትወርድ እያሉ ለመኑ። ነቢያትም ከንጽሕት ድንግል ከምትሆን ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነሥቶ ሰው መሆኑን ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ብላ ትጠሯለች ተብሎ እንደ ተገለጸው አስቀድመው ተናገሩ። ለዚህም ነው በቅዳሴ ማርያም ላይ የአዳም ተስፋ አንቺ ነሽ በሚል የተገለጸው። ሐዋርያው ቅዱስ ጳውሎስም ወደ ገላትያ ሰዎች በጻፉ መልእክት በምዕራፍ አራት ከቁጥር አራት ላይ ቀጠሮ በግሪኩ የዘመኑ ፍጻሜ ይለዋል። በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ ሲል ከድንግል ማርያም መወለዱን የመሰከረው ይህንኑ ተስፋ ቃል አስታውሶ ነው። ስለዚህ ዘመኑ ሲፈጸም ከድንግል ማርያም ተወለደ። በብሉይ ኪዳን ስለ ክርስቶስ ልደት የተነገሩ ተጨማሪ ትንቢቶች ከዚህ በፊት የክርስቶስ ልደትና ትንቢቶች በሚል ርዕስ የሰራነው ቪዲዮ አለ። እሱን ቪዲዮውን ዲስክሪፕሽኑ ላይ እናስቀምጥላችኋለን። እዛ ላይ መመልከት ትችላላችሁ። የእግዚአብሔር ወልድ ልደታት። ቅዱስ ቤተ ክርስቲያን እግዚአብሔር ወልድ ሁለት ልደታት እንዳሉት ታስተምራለች። እነሱም አንደኛ፣ ቀዳማዊ ወይም የመጀመሪያው ልደት ነው። ቅድመ ዓለም፣ ከዘመናት በፊት ዓለም ሳይፈጠር አስቀድሞ ከባሕርይ አባቱ ከአብ ያለ እናት የተወለደው ልደት ነው። ይኸውም የመጀመሪያው ልደት ወይም ቀዳማዊ ልደት ይባላል። ሁለተኛ ወይም ዳኅራዊ ልደት፣ ድኅረ ዓለም በኋለኛው ዘመን ከቅድስት ድንግል ማርያም ያለ አባት የተወለደው ሁለተኛ ልደት ነው። ቀዳማዊ ልደቱ በዳኅራዊ ልደቱ መታወቁንም ቤተ ክርስቲያን ታስተምራለች። የአምላክ ሰው መሆን፣ ለምን ሰው ሆነ? ጌታ ሥጋ የለበሰበት ምክንያት ባጭሩ፣ አንደኛ የሰው ልጅ የሰጠውን ተስፋ ለመፈጸም አዳምን ከበደል ሊያነጻው፣ ቀድመን እንዳነሳ ነው። ለአዳም በገባው ቃሉ መሠረት ጊዜው ሲደርስ ከተፈረደበት ፍርድ ነፃ ሊያወጣው ሊያድነው ሰው ሆነ። ቀጠሩ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ። ወደ ገላትያ ሰዎች ምዕራፍ አራት ከቁጥር አራት ሁለተኛ ለካሳ አዳም በዘፍጥረት ምዕራፍ ሁለት ከቁጥር አስራ ሰባት ላይ እንደገለጸው ጸበለስን በበላ ቀን ሞትን ትሞታለህ ያለውን አምላካዊ ቃል ተላልፎ በለስን በመብላቱ የሞት ፍርድ ከተፈረደበት በኋላ ንስሐ በመግባቱ አምላክ ትሞታለህ ያለው ፍርዱ ሳይሻር ይቅር ይለው ዘንድ ወደደ። በመሆኑም በመለኮታዊ ባህሪው ሞት ስለማይስማማው የሚሞት ሥጋን ለብሶ ሰው ሆኖ ቅጣቱን ሊቀበልለት ሰው ሆነ። ይህንንም ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን በጻፈው መልእክቱ በምዕራፍ ሁለት ከቁጥር 14 እስከ 17 ላይ ሞቱን በመሞቱ ይሽረው ዘንድ የሕዝብን ኀጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው በሚል ገልጾታል። ሦስተኛ ፍቅሩን ለመግለጽ። በክርስትና አስተምሮ አምላካችን እግዚአብሔርን የሰውን ሥጋ ተዋህዶ ሰው እንዲሆን ያስገድደው ፈጥሮ ላከበረው የሰው ልጅ ያለው ወደር የለሽ ፍቅር ነው። ፍቅር ሐያል ወልድን ከመንበሩ ሳበው እስከ ሞትም አደረሰው እንዲል በፍቅር አስገዳጅነት አምላክ ሰው ሆነ። እኛ ሰዎችን ምን ያህል ብንወድ ቁሳዊ ነገር ልንሰጥ እንችላለን፣ እርሱም ጥቅማችንን ወይም ትርፋችንን አይተን ነው። አምላካችን ግን ከእኛ ምንም ሳያገኝ ባህሪውን ዝቅ አድርጎ ደካማ ባሕርያችንን በመዋሃድ በአዳም የተፈረደውን ፍርድ እርሱ ተቀብሎ በማዳን እውነተኛ ፍቅሩን ሊገልጽልን ስለወደደ ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ዮሐንስ ወንጌል ምዕራፍ 15 ከቁጥር 13። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 11። አራተኛ፣ ለአራያ ጌታችን አንድ ምዕመን በምድር እንዴት መኖር እንዳለበት በተግባር አሳይቷል። ከኃጢአት በቀር እኛን በመሰለበት ሁሉ ተፈትኗል። ከኃጢአት በቀር በነገር ሁሉ እንደ እኛ የተፈተነ ነው። ወደ ዕብራውያን ሰዎች ምዕራፍ 4 ከቁጥር 15 ለምሳሌ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ጾሙን ጾሞ፣ በማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እሱ ጸልዮ እንዴት መጸለይ እንዳለብን አስተምሮናል። እግዚአብሔር ወልድ እንዴት ሰው ሆነ? ቃል ሥጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 መድኃኒታችን ኢየሱስ ክርስቶስ ሥግው ቃል ከሁለት አካል አንድ አካል፣ ከሁለት ባሕሪ አንድ ባሕሪ ነው። አካላት ቅድመ ተዋህዶ መለኮታዊ አካል ምሉህ፣ ስፉህ፣ ረቂቅ ነው። ሥጋዊ አካል ውሱን፣ ጠባብ፣ ግዙፍ ነው። ባህርየ ቅድመ ተዋህዶ መለኮታዊ ባህሪ ዘላለማዊ፣ የማይራብ፣ የማይሞት የመሳሰሉት ሲሆን፣ ስጋዊ ባህሪ ዘመን የሚቆጠርለት፣ የሚራብ፣ ሟች ነው። ድኅረ ተዋህዶ፣ ከተዋህዶ በኋላ የመለኮት ገንዘብ ለስጋ፣ የስጋም ገንዘብ ለቃል ሆኗል። በዚህም መሠረት የማይዳሰሰው ተዳሰሰ፣ የማይታይ ታየ ዘመን የማይቆጠርለት ዘመን ተቆጠረለት። ይህን ያህላል ይህን ይመስላል የማይባልለት አምላክ በአጭር ቁመት በጠባብ ደረት ተወስኖ አየ ነው። እንዲሁም ሟች በስባሽ የነበረውም ሥጋን ተዋሕዶ የማይሞት የማይበሰብስ አደረገው። ዳራዩን ዘላለማ ያደረገው ሥጋ የቃል ገንዘብ ገንዘቡ ሆነ፣ ባሕርያችን አምላክ ሆነ ብለን እንናገራለን ከተዋሕዶ በኋላ ምንታዌ ወይም ሁለትነት ጠፍቷል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስን ስግው ቃል ዘኢንካርኔት ወርድ አምላክ ወሰብ እንለዋለን እንጂ ባሕርያትን አነጣጥልም። ወንጌላዊ ዮሐንስ ሲጽፍ ቃል ሥጋ ሆነ፣ እንዲሁም ጸጋና እውነትንም ተሞልቶ በእኛ አደረ የሚሉ ሁለት አገላለጾችን ተጠቅሟል። ይህም ቤተ ክርስቲያናችን ለምታስተምረው የሥጋዌ ትምህርት የማዕዘን ራስ የሆነ ቃል ነው። ሆነ የሚለውን ቃል ይዘው ውላጤ ማለትም ቃል ቃልነቱን ትቶ ሥጋ ብቻ ወደ መሆን ተለውጧል የሚሉትን አደረ በሚለው እንዲሁም አደር የሚለውን ቃል ይዘው ኅድረት ማለትም የእግዚአብሔር ልጅ ድንግል ማርያም በወለደችው ልጅ አደረበት እንጂ ቃልና ሥጋ አልተዋዱም የሚሉትን ሆነ በሚለው ቃል ስትረታቸው ትኖራለች። እውነተኛው ትምህርት ግን አምላክ ሰው የሆነው ከሁለት አካል አንድ አካል፣ ከሁለት ባሕሪ አንድ ባሕሪ በፍጹምና እውነተኛ ተዋሕዶ ነው። ይህ ሲባል ግን መለኮታዊ ባሕሪ ስጋዊ ባሕሪን ሳይመጠው፣ ስጋዊ ባሕሪም መለኮታዊ ባሕሪን ሳያጠፋው በታአቅቦ ወይም በመጠባበቅ ነው በአጠቃላይ የቃልና የስጋ ተዋህዶ እንበለ ውላጤ ያለ መለወጥ የሉጥ ሚስት ተለውጣ የጨው ሀውልት እንደሆነችው ዘፍጥረት ምዕራፍ 19 ከቁጥር 26 እንዲሁም የቃና ውሃ ተለውጦ ወይን እንደሆነው የዮሐንስ ወንጌል ምዕራፍ 2 ከቁጥር 1-12 አይደለም በቃልና ስጋ ተዋህዶ መለወጥ የለም እንበለ ሚጠት ያለ መመለስ የሙሴ በትር መጀመሪያ በትር፣ ቀጥሎ ባብ፣ ኋላም ተመልሳ በትር እንደሆነችው የአምላክ ሥጋዌ እንዲህ አይደለም። ከተዋህዶ በኋላ አምላክ ወሰብ እንጂ ሰው ብቻ አምላክ ብቻ አይባልለትም። እንበለ ቱሳሄ ያለ መቀላቀል ቡናና ወተት ቢቀላቀሉ ሁለቱም መልካቸውን ለቀው ማዕከላዊ ቀለም ጣዕማቸውንም ለቀው ማዕከላዊ ጣዕም እንደሚይዙት የአምላክ ሰው መሆን እንዲህ አይደለም። እንበለ ኅድረት ያለ ማደር ዳዊት በማኅደር ሰይፍ በሰገባው እንደሚያድሩት የአምላክ ሰው መሆን እንዲህ አይደለም። እንበለ ቡዓዴ ያለ ተላስቆ ወይም መቀራረብ እንጨትና ምሳር በምስማር ለጊዜው እንደሚያያዙትና ሥራ እንደሚሠሩት ባለው ሁኔታ የአምላክ ሰው መሆን እንዲህ አይደለም። እንበለ ፍልጠት ያለ መለየት ነፍስና ሥጋ አብረው ኖረው ነገር ግን በሞት እንደሚለያዩት የቃልና የሥጋ ተዋሕዶ እንዲህ አይደለም። ከተዋሕዶ በኋላ ለቅስፈት እንኳን መለየት የለም። እንበለ ትድምርት ያለ መደረብ በልብስ ላይ ልብስ እንደሚደረብ፣ ሲነጥሉትም እንደሚነጠል የአምላክ ሰው መሆን እንዲህ አይደለም። የአምላክ ሰው መሆን የሰው ሕሊና የመላእክት አእምሮ ተመራምሮ ሊደርስበት የማይችል ፍጹምና እውነተኛ ተዋሕዶ ነው። ለምሥጢረ ሥጋዌ ምሳሌዎች። ለምሥጢረ ሥጋዌን ለማስረዳት ከሚነሱ ምሳሌዎች አንዱን ብቻ እንመልከትና እንጨርስ። የጋለ ብረት በነገረ ክርስቶስ ላይ ጥልቅ ማብራሪያ በመስጠት ግንባር ቀደም የሆነው ሊቁ ቅዱስ ቄርሎስ የጌታችንና የአምላካችን የኢየሱስ ክርስቶስን ሥጋዌ በጋለ ብረት ይመስለዋል። አንድን የጋለ ብረት እንደ ብረትነቱ ቢዳሰስ እንደ እሳትነቱ ቢያቃጥልም የጋለ ብረት እንጂ እሳትና ብረት ብለን ንጣጥለን እንደማንጠረው ሁሉ ከተዋሐዱ በኋላ ጌታችን ኢየሱስ ክርስቶስ እንደ አምላክነቱ ስርየተ ኃጢአት ቢሰጥ ተአምራት ቢያደርግ እንደ ሰውነቱ በአጭር ቁመት በጠባብ ደረት ተወስኖ ሕገ ተፈጥሮን ሕገ አይሁድን እየፈጸመ ቢያድግ ጊዜው በደረሰ ጊዜ ቤዛ ሊሆነን በመስቀል ተሰቅሎ ሞትን ይሽረው ዘንድ ቢሞትም አምላክ ወሰብ ሥጉው ቃል እንላለን እንጂ ሥጋና ቃል ብለን አነጣጥልም። እንግዲህ በዛሬው ዝግጅታችን ከአምስቱ አዕማደ ምሥጢራት ሁለተኛውን ምሥጢረ ሥጋዌን ተመልክተናል። በቀጣይ ዝግጅታችን እግዚአብሔር ቢፈቅድ የምሥጢረ ጥምቀትን ትምህርት እናቀርባለን። ቻናሉን በማጋራት ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።